አሰላሙ አለይኩም ወረምቱላ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበል። በያላችሁበት ቦታ ላይ ጠብቃችሁ አላህ ሱብሓነሁ ወተዓላ ያሰባችሁትን ያለማችሁትን አላህ ያሳካላችሁ ማለት ነው። ወደ ሀገር መሄድ የምንፈልግ ደግሞ በሰላም በጤና ለሀገራችን አላህ ያብቃን ማለት ነው። ዛሬ በአዲስ አበባ ከተማ እንግዲህ የአፍጥር ፕሮግራም ተዘጋጅቶ ደስ የሚል ጊዜ ስብስብ አሳልፈው ነበር። እኔ በበኩሌ በጣም ደስ ብሎኛል። በነገራችን ላይ በጣም ያስደስታል እንደዚህ ስትሰባሰቡ ስታዩ ምናምን የሌልት ከዛ በሆንኩ ምናምን የምትሉበት ቀን ይመጣል፣ እና እኔ በበኩሌ በጣም ነው ደስ ያለ ሽልማት ነበር። የቁራን ውድድር ነበረ። በጣም በጣም ያስደስቱ ያስደስት ነበረ ማለት ነው። በጣም ሁሉም ተሰባስበው ነበር አቡበክር ትናንትና አሳስበው ነበር ማለት ነው። ኡስታዝ አቡበክር ገብተው እንግዲህ ትናንትና አሳስበው ነበር። ሁሉም በሰላም ተጠናቆ እንግዲህ ሁሉም ወደ የቤቱ ተመልሷል ማለት ነው። ደስ ብሎኛል ማለት ነው። በተለይ ደግሞ እንግዲህ ቪዲዮን አይታችሁት ከሆነ ቁራን ውድድር ላይ እንግዲህ የተወዳደሩ ሴዎች ነበሩ ማለት ነው። ሶስት ሴቶች ሶስት ወንዶች ተሸላሚ ነበሩ። አንደኝ በወንዶች በወንድ በቁራን ውድድር አንደኛ ደረጃ የወጣ መኪና ተሸልመዋል። እንደዚሁም የተለያየ ነገር ሸልመውታል። ሁለተኛ እንደዚህም ደግሞ በሴትም እንደዚህ አንደኛ የወጣች መኪና ሁለት መኪና ተዘጋጅቶ ነበረ። የሀጅ ነበር። ከአንዲስ ተሶስት የወጡትስ ሀጅ እንዳደርጉ ሽልማት ተደርጎላቸው ነበር። የግማሽ ሚሊየን ብር ሽልማት ነበረ። ዋወይ ዘንድሮ በጣም ያስደስታ ማለት ነው። በደማቅ ሁኔታ የተከበረው ያሳለፉት ማለት ነው። በደስታ እና አንዳንዴ እንደዚህ ሲሰባሰቡ ፍቅር ምናምን አንድነት ምናምን ስተ ያስደስታል። የምር አላ ስብን ወታላ ሀገራችንን ሰላም ያድርግልን። ሁላችንም ለሀገራችን ድዋ እናድረግ ማለት ነው። እንደዚህ ስንሰባሰብ ነው የሚያምርብን። አንድ ስንሆን ነው የሚያምርብን። አላ ስብን ወታላ ሀገራችንን ኢትዮጵያ ሰላም ያድርግልን። ቲክቶክ ላይ እያየን ነው። ሰሞኑን እንግዲህ ረሱል ሰለላሁ ዓለይሂ ወሰለምን የተሳደበ ሰውዬ ነበር ማለት ነው። በጣም ቲክቶክ ሰፈር ላይ አንዳንዶቹ የራሳቸውን ጥቅም እንትን በቃ የራሳቸውን ጥቅም ለማራመድ ብለው ህዝብን ከህዝብ ሃይማኖትን ከሃይማኖት የሚያጋጩ የሚያባሉ አሉ ማለት ነው። እነሱን እንግዲህ አለ የያዝልን ማለት ነው። እና አንዳንድ ሰው የራሱን ሃይማኖት የሚወድ ሰው የማንንም ሃይማኖት አያንቆሽሽም። ማንኛውም ሰው የራሱን ሃይማኖት መከተል የራሱን መውደድ በቃ የራሱን የሚወድ ሰው የሌላን ሰው አያንቋሽሽም፣ ዝቅ አያደርግም ማለት ነው። በክብር ሁሉም ሰው ተከባብሮ መኖር ይቻላል በሀገራችን ማለት ነው። የምር ሁሉም በግድ በቃ ከቻላችሁ እያስተማራችኋሉ የሚያስተምሩ ሰዎች አሉ በቃ ተማማሩ። ምን መዘላለፍ አያስፈልግም። የአንዱን ሃይማኖት ዝቅ ያንዱን ሃይማኖት ከፍ ማድረግ አይቻልም። በትምህርት በእውቀታችሁ ምናምን እንትን በሉ ማለት ነው። በቃ እንትን በሉ ምንድነው ስሙ ተሟገቱም ሆነ በቃ ተከራከሩም በእውቀታችሁ በቃ እንደዛ በቃ ያወቀ በቃ እንትን ያለ ተከራክሮ ያወቀ ወደፈለገው ሃይማኖት ይሄ ነው የሚሻለኝ፣ ያለ ሰው ወደ ፈለገው ሃይማኖት መሄድ መብት አለው ማለት ነው። ማንንም ሰው በሃይማኖት ማስገደድ የለምና፣ እና ሰሞኑን ያስጠላ ነበረ ቲክቶክ ላይ እያየነው ነገር በጣም ይደብር ነበረ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለምን አንድ ሰው እየተሰርቦ ነበር ማለት ነውና፣ አያስፈልግም መዘላለፍ። ምን አስፈለገ? ካቻላችሁ አንብቦ ተረዱ። መሰደብ ምን አመጣው? እውነቴን ነው። በዛም ሃይማኖት ይሁን በዚህኛውም ሃይማኖት መሰዳደቡ አግባብ አይደለም። ካቻላችሁ በአደብ በቃ ተከራከሩ እንትን በሉ እንጂ አትዘላለፉ ማለት ነው እና ዛሬ በሰላም ተጠናቋል ለማለት ነው። እኔ ደስ ብሎኛል ማለት ነው። በተለይ ደግሞ ሴት የሆነች ህጻን ልጅ ናት። የምር የአስራ ሁለት ወ አስራ ሶስት አመት ልጅ ብናት መሰል ተወዳድራ ሁለተኛ ሶስተኛ ወጥታ እንግዲህ ግማሽ ሚሊየን ብር ተሸላሚ ሆናለች ማለት ነው። አስቡት እንግዲህ በቁራን ልጆቻችሁ እናት አባቶቻቸው ስፋና ላታድለው በምን አይነት ተርቢያ ቢያሳድጓቸው ነው በምን አይነት እንትን እንደዚህ አስቡት ያለው ደስታ ማለት ነው። እኔም ባይ ነው የመጣው ማለት ያችን ሊሳያት ማለት ነው እና ሁሉም ደስ ሲል ነበረ። በሌላ ነገር በሙዚቃ በሆነ በሆነ ነገር ተወዳድረው ሲያሸንፉ ራሱ እንትን ይላል እንኳ አይደለም ባላህ ቃል ተወዳድሮ እንደዚህ ማሸነፍና አላህ ስብሐነሁ ወተዓላ ለኛ መውቀቱን ይስጠና። ለወደፊት ደግሞ አላህ ለወፈቀን ዙርያችን ደግሞ አያምን ሆን የምናስተምር አላህ ያድርገን ማለት ነው። እኛንም መውቀት ይስጠና፣ ልባችንን ወደ ቀን ነው መንገድ ይምራን። ያረቢ ረቢ ዱአ አድርጉልኝ በዚህ አጋጣሚ። ዱአ እንረሳሳ የምዳም ቅመሞች ይይ እኔ እንጃ ከመመኛው አንዱ በቃ አላደለ ልጆቼ ሀፊዘ ቁራን እንድሆኑልኝ እኔም ደግሞ የተሻለ ሴት ሁኜ አላድ ለመጀመሪያ ቅድሚያ ከራሴ ይጀምራል። እኛ ጠንካራ ካልሆነ ልጆቻችን ጠንካራ ይሆናሉ ለማለት ይከብዳል። ያው ያላ ስጦታ ልጆች ያለ ስጦታ ናቸው። አላህ መርቀው ሲሰጣችሁ ነው። እንደዛውም ሆኖ ደግሞ የኛ ጥንካሬ የእኛ እንትን ያስፈልጋል ብያስባሉ። አድርጉ ሌለንም እና መልካም ልጆችንን ላይ ወፍቀን ሳሌ ልጆችን መታደል እኮ ነው። ልጆቻችሁን በተርቢያ ያሳድጋችሁ። እንደዚህ ደግሞ በመድረክ በአለማዊ ቁርአን ውድድር መድረክ እንደዚህ ደግሞ ሲሸለሙ ልጆቻችሁ ስታዩ አስባችሁታል። በቁራን በቁራን ነው፣ በሌላ ነገር አይደለም። በቁራን እንደዚህ ስማቸውን የእናት ያባታቸውን ስም ሲያስጠሩ ቢስሚላ፣ እንዴት እኔም ባይ ነው ያችን ልጅ። በተለይ ደግሞ ትንሿን ልጅ ሳያት የምር በጣም ነው ባይ ትንትን ያለው ማትን ጠረዘዘው እና በጣም ያስደስታል። አላህ መልካም ልጆች ለምሳሌ ልጆችን አላህ ወፈቀነን። እምእኛንም ቀናውን መንገድ ምራና መልካም ሰዎች አድርገን። በአሁኑ ሰዓት ላይ በእርግጥ ለመማር ሁሉም ነገር ለእኛ ቀላል ነው። የሰው ልጅ ስብሃነላህ ቀልባችንን ወደሚጠቅመን መንገድ ምራና እንደ እንደንዴ ራሴን ላይ ቁጭ ብዬ እወቅሳለሁ ማለት ነው ለምን ብታሉ፣ ኢንተርኔት አለ በትርፍ ሰዓታችን እኛ የሚጠቅመንን ምናምን ብንማር ብናይ ብዙ ነገር አለእና ቁርአናችንን ብንማር የሰው ልጅ ስብሃንአላህ አላህ ሲወፍቅ አላህ ሲመራ ስብሃንአላህ በቃ ቁርአንን ብቻ ለመማር ብለው ወደ ገጠር ሄደው ደረሳዎች ምናምን በጣም ነው የሚያሳዝኑ ደረሳዎችን ሳይ ማለት ነው በየትኛው በማንቲ ቢ ነበር እንደዚህ ደረሳዎችን ምናምን እየዞረ ምናምን ይጎበኛልና አንዳንዴ ቁጭ ብዬ አረቢ ያለ ሆይ እንደለኛ ይህን ሁሉ ኔቱን እንደ ልባችን ሰጥተህን ስብሀን አላላ ቀልባችንን እንምራለን። እውነት ኔቱ እንደ ልባችን ሆኖ የሰው ልጅ እውቀትን ፍለጋ ሰው እየለመኑ እንደዛ ሲበሉ አንገታቸው እንደፍታው እንደዛ እንትን ሲሉ ሳይ እኛ ሁሉም ነገር ተመቻችቶልን ግን ብዙ ነገር አልተማርንበትም፣ አልተጠቀምንበትም እና ያው እንግዲህ ለሁላችንም በዱዋ እንረሳሳ። ረመዳን ነው ዱዋ አድርጉልኝ ነኝ ቁርአን እንዳገራለ ቀልቤን ወደ ቁርአን ቁርአን፣ በነገራችን ላይ ገር ነው በጣም ገር ነው። ስንቀርበው ይቀርበናል ማለት ነውና በጣም ገር ነው። አላህ ያግራለን ለሁላችንም በዱዋ እንረሳሳ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ሰላስ ደስተኝ እንግዲህ፣ ኢትዮጵያ ምድር ላይ አፍጥር ምናምን እንደዚህ ስብስብ ሲሉ በጣም ያስደስታል። ኢንሻአላህ የዛሬ አመትም እኛም ተሰባስበን ወደ ሀገራችን የምንሄድ አለ ሀሳብ ክቶልን በሀገራችን በቤታችን የምናሳልፈ ላይ አድርገን የዛሬው ቪዲዮ ይህን ይመስላል። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቶኝ አላህ ስብሃነ ወተዓላ መልካሙን ሁሉ ይወፈቀን። ሰላሙን ትበሉልኝ።